የተወደዳችሁ የእግዚአብሔር ቤተሰቦች ኢትዮጵያውያንና ትውልድ ኢትዮጵያውያን፣ እኔ መጋቢ ደሳለኝ አበበ ባላለው የመሰረተ ክርስቶስ ቤተክርስቲያን ፕሬዚዳንቱኝ ያገለግላለው እንዲሁም የኢትዮጵያ ቤተ ክርስቲያናት ህብረት የቦርድ ሰብሳቢ ነኝ። ዛሬ በዚህ መልኩ የመጣሁበት ምክንያት አንድ መልእክት ለማስተላለፍ ነው። ይኸውም እንግዲህ በሀገራችን ኢትዮጵያ፣ በአህጉራችንም በዓለማችን ላይ ያለው ሁኔታ ነጋሪ ሳያስፈልገው ህዝበ ክርስቲያኑ ወደ እግዚአብሔር መጠጋት፣ ወደ እግዚአብሔር መቅረብ እንዳለበት የሚያመላክቱ ናቸው። ስለዚህ ንስሐ ስለተነገረን ብቻ ሳይሆን የዕለት ተዕለት ስራችን አካል፣ የሃይማኖታችን አካል እንደመሆኑ መጠን በአንዳንድ ወገኖች የመጣ ያለው መልእክት ሁላችንም ወድቀን በእግዚአብሔር ፊት እንድንገባ ንስሐ እንድንገባ የሚያመላክቱ ናቸው። ከዚህ የተነሳ ራሳቸው ለዚህ አገልግሎት የሰጡ ወገኖች የአጥቢያ ቤተ ክርስቲያን የቤተ እምነት ድንበር ሳያግዳቸው ወደ አንድነት መጥተው ላለፉት የተወሰኑ ወራት ሲሰሩ ቆይቷል። በዚሁም መሰረት ማንኛችንም ከሚመጣው ጥፋት ለመዳን ለማዳንም ከማዚያ ስድስት እስከ አስራ አንድ ሁላችንም በያለንበት አጥቢያ ቤተ ክርስቲያን ወይም ማህበረ ምህመን ተሰብስበን በእግዚአብሔር ፊት እየሆነው እየሰማን እያየላለነው ነገር እግዚአብሔር ህዝባችንንም ሀገራችንም እንዲያስመልጥ ጥብቅ የሆነ የንስሐ ጸሎት እንድንጸልይ አዋጅ በሀገር አቀፍ ደረጃ መታወጁን ለማሳሰብ ነው። ከዚህ በተጨማሪም ደግሞ የአጥቢያ መጋቢዎች፣ አገልጋዮች ከማዚያ 13 ጀምሮ እስከ ግንቦት 17 ድረስ ከዚህ ጋር በተያያዘ ሰዎች ንስሐ እንዲገቡ ያለውን ተጨባጭ ወቅታዊ ሁኔታ በማሳየት ሰዎች ከቆሙበት ከሚያስቡት፣ ከሚያደርጉት ሁኔታ ራሳቸውን ገጥተው ወደ እግዚአብሔር በማንጋጠጥ እግዚአብሔር ፊቱን ወደኛ እንዲመልስና ከሚመጣው ጥፋት እንዲያስመልጠን እንድታስተምሩ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ይሄ ከሆነ በኋላ እንግዲህ ግንቦት 25፣ 26 እና 27 በሀገር አቀፍ ደረጃ አህጉራትንም ጨምሮ ጎረቤቱ ሀገሮችንም ጨምሮ በጋራ ወደ አደባባይ ወጥተን ንስሐ የምንገባበት ቀን በመሆኑ ለዚህም አገልጋዮች እንድትዘጋጁ፣ ምዕመናንም እንድታዘጋጁ፣ ፕሮግራማችሁንም በዚህ ምልክ እንድታስተካክሉ መልእክት ለማስተላለፍ ነው። ወደ እግዚአብሔር ስንመለስ እግዚአብሔርም ወደ እኛ እንደሚመለስ በማመን ሁላችንም ተግተን በዚህ ጉዳይ ላይ ጸሎቱን እንድናስተባበር፣ ትምህርቱንም እንድናዘጋጅና እንድናስተምር በጌታ ፍቅር ላሳስብ ወዳለሁ። እግዚአብሔር ቀሪውን ዘመን ይባርክልን። አሜን።